ሰላም ጤና ይስጥልኝ ተመልካቾቻችን፣ ሳምንታዊ የኢዜአ ስፖርት ፕሮግራማችን ነው። በዛሬው ዝግጅት የሀገር ውስጥና የባህር ማዶ ስፖርታዊ መረጃዎችን ዘላችሁ ቀርበናል። ፕሮግራሙን በመምራት እኔ ሙሴ መለሰ አብሬያችሁ እቆያለሁ። እስከ ፕሮግራም ፍጻሜ አብራችሁን ቆዩ። ቅድሚያ ከሀገር ውስጥ የምንመለከተው የኢትዮጵያ ወንዶች ብሔራዊ ቡድን መረጃ ይሆናል። እንግዲህ የኢትዮጵያ ወንዶች ብሔራዊ ቡድን ካናዳ፣ አሜሪካና ሜክሲኮ በጣምራ ለሚያዘጋጁት 23ኛው የፊፋ ዓለም ዋንጫ ለመሳተፍ በአፍሪካ ዞን ማጣሪያ ጨዋታውን እያደረገ ይገኛል። እንግዲህ አምስተኛና ስድስተኛ የምድብ ጨዋታውን መጋቢት 12 ና 15 ቀን 2017 ዓመተ ምህረት በሞሮኮ ጨዋታውን የሚያደርግ ይሆናል። ለዚህም የብሔራዊ ቡድኑ ዋና አሰልጣኝ ሆኑ የተሾሙት መሳይ ተፈሪ እንግዲህ ከዚህ በፊት ጊዜ አሰልጣኝ ሆነው ነበረ ቡድኑን ይመሩ የነበረው፣ በዋና አሰልጣኝነት ከተመረጡ በኋላ እንግዲህ ለአራት ተጫዋቾች ለዚህ የማጣሪያ ጨዋታዎች ዝግጅት ጥሪ አድርጓል። ብሔራዊ ቡድኑም ሀሙስ ዕለት ልምምዱን ጀምሯል ማለት ነው። እንግዲህ ብሔራዊ ቡድኑ እስካሁን በምድቡ ባደረጋቸው አራት ጨዋታዎች ምንም ጨዋታ ማሸነፍ አልቻለም። በአንጻሩ አንድ ጊዜ የተሸነፍ ሶስት ጊዜ አቻ ወጥቷል። በአራት ነጥብ ምድብ አንድ ነው የሚገኘው ኢትዮጵያ ብሔራዊ ቡድን አራተኛ ደረጃን አምስተኛ ደረጃን ይዞ ተቀምጧል። ምድቡን ምድብ አንድን የግብጽ ብሔራዊ ቡድን እየመራ ይገኛል ማለት ነው። እነዚህ ሁለት ጨዋታዎች ለኢትዮጵያ ብሔራዊ ቡድን በቀጣይ በዓለም ዋንጫ ለመሳተፍ ለሚያደርገው ጉዞ በጣም ወሳኝ የሚባሉ ጨዋታዎች ናቸው፣ ተስፋውን የሚያለመልሙ ጨዋታዎች ናቸው ተብለው ነው እንግዲህ የሚጠበቁት። ብሔራዊ ቡድኑ በአዲስ አበባ ትላንት ሐሙስ ልምምዱን ማድረግ ጀምሯል ማለት ነው። የመጀመሪያውን ጨዋታ የሚያደርገው መጋቢት አስራ ሁለት ካዛብላንካ ላይ በሚገኘው ላርቢ ዛውሊ ስቴዲየም ይሆናል ማለት ነው። ከግብፅ ብሔራዊ ቡድን ጋር በጣም ጠንካራ የሚባል ጨዋታ ነው። መጋቢት አስራ አምስት ደግሞ ከጅቡቲ ብሔራዊ ቡድን ጋር ጨዋታውን ያደረጋል ከጅቡቲ ብሔራዊ ቡድን ጋር በመጀመሪያው ዙር ባደረገው ጨዋታ አንዳቻ በሆነ ውጤት መለያየቱ የሚታወስ ነው የኢትዮጵያ ብሔራዊ ቡድን ማለት ነው ከግብጽ ጋር የሚያደርገውም ጨዋታ በጣም ጠንካራ ፈተና ይጠብቋል ማለት ነው ኢትዮጵያ ብሔራዊ ቡድን ቅድም እንዳነሳሁት እንግዲህ ዝግጅቱን ማድረግ ጀምሯል ከሀገር ውስጥ በርካታ በፕሪሚየር ሊጉ የምናውቃቸው ተጫዋቾች ጥሪ ተደርጎላቸዋል ከውጭ አቡበከር ናስር ለሱፐር ስፖርት ዩናይትድ እየተጫወተ ይገኛል የተጫዋች ጥሪ ተደርጎለታል። ማለት ነው በአሰልጣኝ መሳይ ተፈሪ ቡድኑ ልምዱን ጀምሯል። እንግዲህ መጋቢት 12 እና 15 ቀን 2017 ዓ ም ጨዋታውን ያደርጋል። በጣም ወሳኝ ጨዋታዎች ናቸው። በዚያ ስፖርትስም መልካም እድል እንዲገጥሞ እንመኛለን። ሌላው የብሔራዊ ቡድን ዜና የምንመለከተው የሴት ታዳጊ ብሔራዊ ቡድን ዜናን ይሆናል። የሴቶች ከ17 ዓመት በታች የኢትዮጵያ ብሔራዊ ቡድን እንግዲህ ሞሮኮ በምታስተናግደው በቀጣይ ዓመት በምታስተናግደው ዘጠነኛው ከ17 ዓመት በታች የፊፋ ዓለም ዋንጫ ለመሳተፍ ሁለተኛ ዙር ማጣሪያን ባለፈው ሳምንት የመጀመሪያ ጨዋታው ማድረጉ ይታወሳል። በዚህም በካሜሮን ብሔራዊ ቡድን የአምስት ለሁለት ሽንፈት ማስተናገዱ ይታወሳል። ቡድኑ በመጀመሪያዎቹ 15 ደቂቃዎች ባስቆጠራቸው ግቦች መብራት ቢችልም እንግዲህ ከኋላ ተነስቶ ካሜሮን ብሔራዊ ቡድን አምስት ለሁለት በሆነ ውጤት ማሸነፍ ችሏል። የመልስ ጨዋታውን እንግዲህ ነገ በአበበ ቢቂላ ስቴዲየም ከቀኑ ዘጠኝ ሰዓት ላይ የሚያከናውን ይሆናል ማለት ነው። እንግዲህ የኢትዮጵያ ብሔራዊ ቡድን ሴቶች ብሔራዊ ቡድን ታዳጊ ብሔራዊ ቡድን ወደ ቀጣዩ ዙር ለማለፍ ተጋጣሚውን ካሜሮን ከሶስትና ከሶስት ግብ በላይ ልዩነት ማሸነፍ ይኖርበታል። ያ ካልሆነ ግን ቀጣዩ ዙር የሚቀላቀለው ካሜሮን ብሔራዊ ቡድን ይሆናል ማለት ነው። ኢትዮጵያ ብሔራዊ ቡድን ድል ቀንቶት ወደ ቀጣዩ ዙር ካለፈ በመጨረሻው ዙር ከኬንያና ዩጋንዳ ብሔራዊ ቡድን አሸናፊዎች ጋር ይጫወታል። በዚህ ጨዋታ እንግዲህ የኢትዮጵያ ብሔራዊ ቡድን በጣም ግቦች ማስቆጠር አለበት። አንድ ግብ ብቻ ሳይሆን ከሶስትና ከዛ በላይ ግቦችን ማስቆጠር ይኖርበታል ማለት ነው። ይህንን ለማድረግ እንግዲህ አጥቂ መስመር ተጫዋቾቹ እንግዲህ የሚያገኟቸውን እድሎች መጠቀም ይኖርባቸዋል። በተለይ የምዕራብ አፍሪካ ቡድኖች እንግዲህ ከቆመ ኳስ ብዙ ጠንካራ የሚባሉ ናቸው። እነሱን እንቅስቃሴ በማክሸፍ የጨዋታ ስትራቴጂ በማክሸፍ በተለይም ደግሞ በመጀመሪያው ዙር የታየውን ድክመት በመሸፈን በአጥቂ ላይ ያለውን ደግሞ የአጨራረስ ድግመት በማሻሻል እንግዲህ ግቦች መቆጠር ይኖርባቸዋል። እንግዲህ በአሰልጣኝ ራውዳል የሚመራው ኢትዮጵያ ከ17 ዓመት በታች ሴቶች ብሔራዊ ቡድን ጠንካራ ፈተና በነገው ጨዋታ ይጠብቋል ተብሎ ነው እንግዲህ የሚጠበቀው ማለት ነው። በዚህ የአፍሪካ ዋንጫ ሞሮኮን ጨምሮ አምስት የአፍሪካ ሀገራት ይሳተፋሉ። ሞሮኮ አዘጋጅ በመሆኗ ቀጥታ ታልፋለች። ይሄ የሴቶች የዓለም ዋንጫ ተመልካቾቻችን በአፍሪካ ምድር ሲካሄድ ለመጀመሪያ ጊዜ ነው። ለመጀመሪያ ጊዜ በታሪካዊ ሞሮኮ በሚካሄደው ውድድር ላይ ደግሞ ለመጀመሪያ ጊዜ በውድድሩ ታሪክ 24 አገራት የሚሳተፉ ይሆናል። ይህን ውድድር ሰሜን ኮሪያ ሶስት ጊዜ በማንሳት እንግዲህ በጣም የበላይነቱን ይዛለች። የወቅቱም አሸናፊ ናት በ201 በተካሄደው ስምንተኛ የፊፋ ከ17 ዓመት በታች የሴቶች ዓለም ዋንጫ ማለት ነው። እንግዲህ የኢትዮጵያ ብሔራዊ ቡድን በወንድም በሴቶችም ለሚያደርገው ጨዋታ እንግዲህ መልካም እድል እንመኛለን። ከብሔራዊ ቡድን መረጃ ወጣ ስንል የምናገኘው የኢትዮጵያ ፕሪሚየር ሊግን ይሆናል እንግዲህ የኢትዮጵያ ፕሪሚየር ሊግ ጨዋታ እንግዲህ ከብሔራዊ ቡድኑ ከሚያደርገው ጨዋታ ምክንያት ከመቋረጡ በፊት የሁለተኛ ሳምንት ጨዋታዎች በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ከየካቲት 30 እስከ መጋቢት 3 ቀን 2017 ዓ ም ተከናውኗል ማለት ነው። እሁድ የካቲት 30 የተደረጉ ጨዋታዎችን ስንመለከት በለቱ የተደረገው የመጀመሪያ ጨዋታ በዋሳ ከተማና በኢትዮጵያ ቡና መካከል የተደረገው ጨዋታ ነው። በዚህ ጨዋታ ሁለቱ ቡድኖች ግብ ሲያስቆጥሩ ያለምንም ግብ ጨዋታው ባቻ ውጤት ተጠናቋል። ኢትዮጵያ ቡና የመጀመሪያ የሁለተኛ ዙር ጨዋታዎች ድል ቢቀነውም እንግዲህ በዚህኛው ጨዋታ ድል አልቀነውም። በሊጉ ሶስተኛ ደረጃ ላይ ይገኛል ማለት ነው በ33 ነጥብ። በአንጻሩ ሀዋሳ ከተማ አሁንም አስራ አምስተኛ ደረጃን ይዞ ወራጅ ቀጠና ውስጥ ይገኛል። በዚሁ ዕለት በተደረገው ሌላኛው ጨዋታ ኢትዮ ኤሌክትሪክ ሱልሽሬን አንድ ለዜሮ በሆነ ውጤት አሸንፏል። የተከላካይ መስመር ተጫዋቹ ያሬ ደማነ በአርባ ሁለተኛው ደቂቃ ያስቆጠረው ግብ ኢትዮ ኤሌክትሪክን ወደ አሸናፊነት መልሷል። በአንጻሩ አስራ ሰባተኛ ደረጃን ይዞ ወራጅ ቀጠና የሚገኘው ሱልሽሬ ደግሞ አሁንም በውጤት ማታወት ጉዞ ውስጥ እንደቀጠለ ይገኛል ማለት ነው። ሰኞ ሁለት ጨዋታዎች እንዲሁ ተደርጓል። ባህር ዳር ከተማና ሀድያ ሆሳዕና ባደረጉት ጨዋታ ባህር ዳር ከተማ አንድ ለዜሮ በሆነ ውጤት አሸንፏል። ፍቅረ ሚካኤል አለሙ ነው በዘጠናኛው ደቂቃ በባከነ ሰዓት ያስቆጠራት ግብ ባህር ዳር ከተማን አሸናፊ ያደረገችው። ይህን ውጤት ተቀጥሎ ባህር ዳር ከተማ በ33 ነጥብ ተመሳሳይ 33 ነጥብ ያለውን ኢትዮጵያ ቡና በግብ ክፍያ በልጦ ከነበረበት አራተኛ ደረጃ ለሁለተኛ ደረጃ ከፍ ማለት ችሏል ማለት ነው። በዋንጫ ፉክክሩም እንግዲህ ጠንካራ ግስጋሴ እያደረገ ይገኛል። በዚሁ ለበት በተደረገው ሌላኛው ጨዋታ ሲዳማ ቡናና አዳማ ከተማ ያለምንም ግባቻ ተለይተዋል። ሲዳማ ቡና በደረጃ ሰንጠረዥ ከወገብ በታች የሚገኝ ቡድን ነው። በአንጻሩ አዳማ ከተማ አስራ ስድስተኛ ደረጃን ይዞ ወራጅ ቀጠና ውስጥ ይገኛል። እንግዲህ ሁለቱ ቡድኖች ድል ማስመዝገብ አልቻሉም ማለት ነው። ማክሰኞም በተመሳሳይ ሁለት ጨዋታዎች ተደርገው ነበረ። በጣም የሳምንቱ ተጠባቂ ጨዋታ ነው በዚህ ዕለት የተደረገው የወቅቱ የሊጉ መሪና ባለፈው የባለፈው ዓመት የአምና የሊጉ አሸናፊ ኢትዮጵያ ንግድ ባንክ ባደረጉት ጨዋታ ኢትዮጵያ መድን ሁለት ለአንድ በሆነ ውጤት ማሸነፍ ችሏል። እንግዲህ ዩጋንዳ የፊት መስመር ሰላፊ አለን ከይዋ ነበረ የመጀመሪያውን ግብ ለኢትዮጵያ መድን ያስቆጠረው። አቡበከር ሳኒ ቀሪዋን ግብ ለኢትዮጵያ መድን አስቆጥሯል። ኪቲካ ጅማ በኢትዮጵያ ንግድ ባንክ ዘንድሮ ድራመት በጣም ጥሩ እንቅስቃሴ እያደረገ የሚገኝ ተጫዋች ነው። ብቸኛውን ግብ ለኢትዮጵያ ንግድ ባንክ ማስቆጠር ችሏል ማለት ነው። የኢትዮጵያ መድን ውጤቱን ተከትሎ እንግዲህ በአርባ አንድ ነጥብ ሊጉን መምራቱን ቀጥሏል ማለት ነው። ከተከታዮች ኢትዮጵያ ቡናና ባህር ዳር ከተማ ጋር ያለውን የነጥብ ልዩነትን ወደ ስምንት ከፍ ማድረግ ችሏል። በዚህ ላይ በተደረገው ሌላኛው ጨዋታ ወላይታ ድቻ ወልባሉ አዲግራት ዩኒቨርሲቲን አንድ ለዜሮ በሆነ ውጤት አሸንፏል። አጥቂው ካርሎስ ዳምጠው በሰላሳ ሶስተኛው ደቂቃ ያስቆጠረው ግብ ወላይታ ድቻን አሸናፊ አድጓ። የጨዋታ በአንጻሪነት በጣም የተሻለ ጠንካራ ፉክክር የተደረገበት ጨዋታ ነው ማለት እንችላለን እንግዲህ ወላይታ ድቻ ወደ አሸናፊነት ተመልሷል። በአንጻሩ ወልዋሎ አዲግራት ዩኒቨርሲቲ ጥሩ መነቃቃት እየታየበት ነበረ በዘንድሮ ሁለተኛው ዙር ከተጀመረ በኋላ ባለፉት ጥቂት ጨዋታዎች። ይሁንና አሁን ድጋሚ ወደ ሽንፈት ተመልሷል። በዘጠኝ ነጥብ የመጨረሻውን አስራ ስምንተኛ ደረጃ ይዟል ማለት ነው። ረቡዕ የሀያ ሁለተኛ ሳምንት የመጨረሻ ጨዋታዎች ተደርጓል። በዚህ ሁለት ሶስት ጨዋታዎች ናቸው የተደረጉ የሚገኘው በመጀመሪያው ዙር ተመልካቾቻችን ሁለት አራፊ ቡድኖች ነበሩ። በዘንድሮ የሁለተኛ ዙር ውድድር የአራፊ ቡድኖች እንደማይኖሩ የሊጉ አክሲዮን ማህበር ባስታወቀው መሰረት እንግዲህ በየሳምንቱ ዘጠኝ ጨዋታዎች በመደረግ ላይ ይገኛሉ። ረቡዕ ሁለት ሶስት ጨዋታዎች ተደርጓል። የመጀመሪያው ጨዋታ የነበረው መቀሌ ሰባ እንደርታና አርባ ምንጭ ከተማ ያደረጉት ጨዋታ ነው። ይህ ጨዋታ በመቀሌ መቀሌ ሰባ እንደርታ አንድ ለዜሮ አሸናፊ ተጠናቋል። አጥቂው ቦናሊ በዘጠና አራተኛው ደቂቃ ያስቆጠራት ግብ እንግዲህ መቀሌ ሰባ እንደርታን ወሳኝ ሶስት ነጥብ አስጨብጣለች ማለት ነው። ቅድም እንዳነሳሁት ባህር ዳር ከተማ ድዮ ሳና ሲያሸንፍ ፈቅዳ ሚካኤል አለሙ ያስቆጠሩ ዘጠናኛው ደቂቃ ነበር። እንግዲህ በመጨረሻው ደቂቃ የሚቆጠሩ ግቦች እንግዲህ አሸናፊን ቡድን እየወሰኑ ይገኛሉ። በዚህኛው ሳምንት ጨዋታ ማለት ነው። በዚህ ላይ በተደረገው ሌላኛው ጨዋታ ይህም ተጠባቂ ጨዋታ ማለት እንችላለን። ፋሲል ከነማ መቻልን አራት ለሁለት በሆነ ውጤት አሸንፏል። የቡድኑ አምበል ጌታነ ከበደ ነው። የቀድሞ ኢትዮጵያ ብሔራዊ ቡድን ተጫዋች ጌታነ ከበደ ሁለት ግቦችን ማስቆጠር ችሏል። ቢኒያም ጌታቸውና ምኞት ደበበ ሌሎቹን ግቦች ለፋሲል ከነማ ከመረብ ላይ ማሳረፍ ችሏል ማለት ነው። አቤል ነጋሽና ፊልሞን ገብረ ጻዲቅ ለመቻል ግቦቹን ያስቆጠሩ ተጫዋቾች ናቸው ማለት ነው። እንግዲህ መቻል ባለፉት አራት አምስት ጨዋታዎች ላይ ጥሩ ውጤት እያስመዘገበ አይደለም፣ ከድል ርቋል። በአንጻሩ ፋሲል ከነማም እንደዚሁ መጠነኛ ውጤት ማጣት ቀውስ ነበረ ማለት ይቻላል፣ ወደ አሸናፊነት ተመልሷል። እንግዲህ መቻ በቀጣይ በሚኖሩ መርሃ ግብሮች እንግዲህ አቋሙን አሻሽሎ ይመጣል ተብሎ ነው እንግዲህ የሚጠበቀው። በሁለተኛ ሳምንት የመጨረሻ ጨዋታ የነበረው ቅዱስ ጊዮርጊስና ና ድሬዳዋ ከተማ ያደረጉት ጨዋታ የጨዋታ ያለምንም ግብ ተጠናቋል። በዚኛው በሁለተኛው ሳምንት ሶስት ጨዋታዎች ያለምንም ግብ ተጠናቋል ማለት ጨዋታ ጨምሮ ማለት ጨዋታ ተከትሎ እንግዲህ ሁለተኛ ሳምንት መርሃ ግብር ተጠናቋል ማለት ነው። ፕሪሚየር ሊጉ የኢትዮጵያ ብሔራዊ ቡድን ቅድም እንዳነሳሁት ከጅቡቲና ከግብጽ ጋር በሚያደርጋቸው የዓለም ዋንጫ የአፍሪካ ዞን የማጣሪያ ጨዋታዎች ምክንያት ሊጉ ተቋርጧል። እንግዲህ መጋቢት 24 ቀን 2017 ዓ ም ወደ ውድድር እንደሚመለስ የሊጉ አክሲዮን ማህበር አስተውቃል ማለት። የደረጃ ሰንጠረዥን ስንመለከት ኢትዮጵያ መድን ሊጉን በአርባ ነጥብ እየመራ ነው። ባህር ዳር ከተማ፣ ኢትዮጵያ ቡናና ወላይታ ዲቻ በተመሳሳይ 33 ነጥብ ይዘው በግብ ክፍያ ተበላልጠው ከሁለተኛ እስከ ሶስተኛ ያለውን ደረጃ ይዘዋል። ሐዋሳ ከተማ፣ አዳማ ከተማ፣ ሱል ሽሬና ወልዋሎ አዲግራት ዩኒቨርሲቲ ከ15ኛ እስከ 18ኛ ያለውን ደረጃ በመያዝ እንግዲህ ወራጅ ቀጠና ውስጥ ይገኛሉ ማለት ነው። እንግዲህ ቀጣይ እንግዲህ በብሔራዊ ቡድኑን የተመለከቱ መረጃዎች ይዘላችሁ? እንቀርባለን። በኢትዮጵያ ፕሪሚየር ሊግ ያሉ መረጃዎች እንግዲህ ውድድሩ መጋቢት አራ ሲመለስ የምንመለስበት ይሆናል ማለት ነው። እንግዲህ የሊጉ መሪ ኢትዮጵያ መድን ጥሩ እንቅስቃሴ እያደረገ ይገኛል። እንግዲህ ከተከታዮቹ የስምንት ነጥብ ልዩነት መፍጠር ችሏል። እንግዲህ የሊጉ ዋነኛ ዋንጫ ተፎካካሪ ዋና ዋንጫ ነሳል ተብሎ የሚጠበቅ ቡድን ነው። ሌሎቹ ቡድኖች ከብሔራዊ ቡድን የመለስ ጨዋታ በኋላ ይደርሱበታል ወይስ መድን በመሪነቱ ይቀጥላል የሚለውን ነገር የምንመለከት ይሆናል። እነዚህም መረጃዎች በሰኞ ሰኞ በመደበኛ በምናቀርበው የኢዜአ ስፖርት ሬዲዮ ፖድካስት እንመለስባቸዋለን። ተመልካቾቻችን ከሀገር ውስጥ የነበሩን ስፖርታዊ መረጃዎች ይህን ይመስላሉ። ካፍታ ቆይታ ባለ ወደ ውጭ ስፖርታዊ መረጃዎች እናልፋለን። አሁንም ከኢዜአ ስፖርት ጋር አብራችሁን ቆዩ። አርሰናል ተመልካቾቻችን፣ ከውጭ የምንመለከተው እንግዲህ እሑድ በለንደን ደርቢ አርሰናልና ቼልሲ የሚያደርጉትን ተጠባቂ ጨዋታ ነው። የሁለቱ ክለቦች ፍልሚያ እንግዲህ ፍጥጫ እሑድ ከቀኑ አስር ሰዓት ከሰላሳ 60,704 ተመልካች በሚያስተናግደው በኤምሬት ስቴዲየም የሚከናወን ይሆናል። ለሁለቱም ክለቦች እንግዲህ ትርጉም ያለው ጨዋታ ነው። አርሰናል በሻምፒዮንስ በእንግሊዝ ፕሪሚየር ሊግ ዋንጫ ለመምላት በሚያደርገው ጉዞ ውስጥ ያለውን ተስፋ ለማለምለም፣ በአንጻሩ ደግሞ የኢንዞ ማሬስካው ቼልሲ በአውሮፓ ሻምፒዮንስ ሊግ መሳተፍ የሚያስችለውን ቦታ ለማግኘት የሚያደርጉት ጨዋታ መሆኑ እንግዲህ ተጠባቂ ያደርገዋል ማለት ነው። ይህን ጨዋታ የዚህ ጨዋታ እንግዲህ የተመለከቱ መረጃዎችን በቀጣይ እናቀርብላቸዋለን። የሁለቱም ቡድኖች በፕሪሚየር ሊግ ያላቸውን ወቅታዊ አቋም ስንመለከት አርሰናል ባለሜዳው ውድ ነው ጨዋታውን የሚያደርገው የለንደኑን ክለብ ቁጥራዊ መረጃዎች ስንመለከት አርሰናል በውድድር አመቱ እስካሁን በሊጉ ባደረጋቸው 28 ጨዋታዎች 15 ጊዜ ሲያሸንፍ ሶስት ጊዜ ተሸንፏል። በቀሪዎቹ አስር ጨዋታዎች ነጥብ ጥሏል። ተመልካቾቻችን አርሰናል በዘንድሮ ድራማት በጣም በበርካታ ጨዋታዎች ነጥብ ጥሏል። በተለይ በዋንጫው ቶፕ 5 ወይም ቶፕ 6 ካሉት ቡድኖች በርካታ ጊዜ አቻ የወጣው ቡድን አርሰናል ነው ማለት እንችላለን። ከነዚህ ጨዋታዎች አቻ ከወጣባቸው ጨዋታዎች ከ50 በመቶ በላይ የሚሆኑት ከማሸነፍ ፖዚሽን ወይም ደሞ ዊኒንግ ፖዚሽን ከሚባሉ ቦታዎች ላይ ነው ነጥቡን የጣለውና አርሰናል እነዚህ ነጥቦች መጣሉ እንግዲህ ከሊቨርፑል ጋር ያለውን የነጥብ ልዩነት እንዲያሰፋ አድርጎታል። መድፈኞቹ በእነዚህ 28 ጨዋታዎች 52 ግቦችን ጎሎችን ሲያስቆጥሩ 24 ግቦችን አስተናግደዋል። በ42 ዓመቱ ስፔን ማይክል አርቴታም የመራው አርሰናል በ55 ነጥብ ሁለተኛ ደረጃ ላይ ይገኛል። እንግዲህ ሊቨርፑል በዚህ ሳምንት ጨዋታውን ያደርግም እሁድ በዌምብሌ ስቴዲየም ከሚሽቷ አንድ ሳት ከ30 በካራባው ካፕ ፍጻሜ ከኒውካስል ዩናይትድ ጋር ጨዋታውን የሚያደርግ ይሆናል። ይህን ተከትሎ እንግዲህ ጨዋታውን ያደርግም ይህን ጨዋታ ተከትሎ ሊቨርፑል አስቀድሞ የ19ኛው ሳምንት ጨዋታውን ከሁለት ሳምንት በፊት ካስቶን ቪላ ጋር ተጫውቶ አንዳቻ መውጣቱ ይታወሳል። ከሌሎቹ ክለቦች የተሻለ አንድ ጨዋታ አድርጓል። በአንጻሩ አርሰናሊን ጨዋታ ካሸነፈ የነጥብ ልዩነቱን ከ15 ወደ 12 ዝቅ የማድረግ እድል ያገኛል። ተጋጣሚው ቼልሲ በሊጉ ባደረጋቸው ስምንት ጨዋታዎች ያሸነፈውን ጨዋታ ስንመለከት 14 ጊዜ ነው ያሸነፈው። ተመልካቾቻችን ሰባት ጊዜ ተሸንፏል። በተመሳሳይ ሰባት ጊዜ ደግሞ ነጥብ ጡላል ማለት ነው። ሰማያዊቹ በጨዋታዎቹ 53 ጎሎችን አስቆጥሯል። ከአርሰናል በአንድ ግብ የተሻለ ግብ አስቆጥሯል። አርሰናል 52 ሲያስቆጥር ቼልሲ 53 ጎሎችን አስቆጥሯል። በአንጻሩ ቼልሲ 36 ግቦችን አስተናግዷል ማለት ነው። አርሰናል እንግዲህ 24 ግቦችን ያስተናገደው በጣም ተቃራኒ የሆነ ቁጥራዊ መረጃ ነው፣ ስታት ነው ማለት እንችላለን። ቼልሲ ብዙ ያገባል፣ ብዙ ይቆጠርበታል። በአንጻሩ አርሰናል ብዙ ያገባል፣ አነስተኛ ግብ ይቆጠርበታል ማለት እንችላለን እንግዲህ ማለት ነው። በ47 በ45 ዓመቱ ጣሊያን ይዞ ማሬስካ የሚመራው ቼልሲ እንግዲህ በ49 ነጥብ 4ኛ ደረጃ ላይ ይገኛል። ባለፈው ወደ አሸናፊነት መንገድ ተመልሷል። በ28ኛ ሳምንት መርሃ ግብር ሌስተር ሲቲን አንድ ለዜሮ አሸንፏል። ማርኮ ኮኮሪያ ነበረ ግቡን ያስቆጠረው ተጫዋች። እንግዲህ በዘንድሮ ጥሩ ብቃት እያሳየ ይገኛል። በአንዳንድ ጨዋታዎች ላይም ቼልሲን ይዞ የመውጣት ነገር ተመልክተናል። በዛ ጨዋታ ላይ ኮል ፓልመር በፕሪሚየር ሊጉ ታሪክ ለመጀመሪያ ጊዜ ፍጹም ቅጣት ምት የሳተበትንም አጋጣሚ መመልከት ችለናል ማለት ነው። እነዚህ ቡኖች በሁሉም ውድድሮች የውድድር ጨዋታዎችን ወዳጅነት ጨዋታዎችን ሳይጨምር የኤግዚቢሽን ጨዋታዎችን ወይም ደግሞ የመዝናኛ ጨዋታዎችን ሳይጨምር 211 ጊዜ ተገናኝተዋል። እነዚህ ቡኖች ከዚህ ቀደም በነበራቸው በ210 የእርስ በርስ ግንኙነት አርሰናል 83 ጊዜ በማሸነፍ የበላይነቱን የያዘ ሲሆን ቼልሲ 66 ጊዜ አሸንፏል። በቀሪዎቹ 61 ጨዋታዎች እንግዲህ አቻ ተለያይቷል ማለት ነው። ቼልሲና አርሰናል ያው በለንደን ከተማ የሚገኙ ሁለት ቡድኖች ናቸው። ተቀናቃኝ ቡድኖች ናቸው። እንግዲህ ለአንድ ክፍለ ዘመን ያስቆጠረ የእርስ በርስ ተቀናቃኝነት ያላቸው ቡድኖች ናቸው። አርሰናል 13 ጊዜ የሊጉን ዋንጫ ሲያነሳ እንግዲህ ቼልሲ ስድስት ጊዜ ዋንጫውን ማንሳቱ ይታወሳል። አርሰናል በአርሰን ቬንገር ጊዜ በጣም በእንግሊዝ ፕሪሚየር ሊጉ ጠንካራ የበለን ይዞ ነበረ። ቼልሲ ደግሞ ጆዜ ሞሪኒዮ ክለቡ አሰልጣኝ በነበረበት ጊዜ በጣም በእንግሊዝ ፕሪሚየር ሊግ፣ በአውሮፓም ስመገናና የሚባል ክለብ ነበረ። እንግዲህ እነዚህ ቡድኖች አሁን ያሉበትን ደረጃ ስንመለከት አርሰናል ባለፉት ጥቂት ዓመታት የዋንጫ ተፎካካሪ ነው። በአንጻሩ ደግሞ ቼልሲ በዘንድሮ የውድድር ዓመት ነው ወደ አውሮፓ ሻምፒዮንስ ሊግም ለመግባት እንቅስቃሴ እያደረገ የሚገኘው በተለይ በመጀመሪያው አጋማሽ ውድድር ላይ ለዋንጫ የሚፎካከር ቡድን ይመስል ነበረ። ከዛ በኋላ ግን ነጥቦችን እየጣለ በመምጣቱ ምክንያት የዋንጫ ፉክክር ውስጥ መግባት አልቻለም። ይልቁንም ወደ አውሮፓ ሻምፒዮንስ ሊግ ወደ መፎካከር ውስጥ የገባበት አጋጣሚ ነው የምንመለከተው። እንግዲህ የጉዳት መረጃዎችን ስንመለከት እንግዲህ አርሰናል ጋር ነባር ጉዳቶች ናቸው። አዲስ የተለያዩ ጉዳቶች የሉም። ቡካዮ ሳካ፣ ቶኪሮ ቶሚያሱ፣ ጋብርኤል ጄሱስ አሁንም የሉም። በረጅም ጊዜ ጉዳት ምክንያት ከሜዳ መራቃቸው የሚታወስ ነው። እንግዲህ ቼልሲም አውጉስቶ ሳንቼዝም በጉዳት ምክንያት የሉም ማለት ነው። ነባር ጉዳቶች ናቸው በሁለቱም በኩል አዲስ የሚባሉ ጉዳቶች የሉም ማለት ነው። የ39 ዓመቱ ክሪስ ካቫናግ ናቸው ይህንን ተጠባቂ ጨዋታ የሚመሩት። ለአርሰናል ይህንን ጨዋታ ማሸነፍ በቁጥራዊ ስሌትም ቢሆን በዋንጫ ፉክክር እንዲቀጥል ያደርጓል። በአንጻሩ ደሞች ቼልሲን ጨዋታ ካሸነፈ ነጥቡን ወደ 52 ከፍ በማድረግ በአውሮፓ ቻምፒዮንስ ሊግ የመሳተፍ እድሉን ይበልጥ የሚያለመልምበት የሚያሰፋበት እድል ያገኛል ማለት ነው። ከነዚህ የለንደን ክለቦች እንግዲህ ማን ያሸነፋል ብሎ የምንመለከት ይሆናል። የተለመደ ተለምዶ አባባል አለ እንግዲህ እነዚህ ሁለቱ ክለቦች ሲገኙ ለንደን ሰማያዊ ወይስ ቀይ ትሆናለች የሚባል ነገር አለ። ያው አርሰናል ቀይ ማሊያ ነው የሚለው ሰው ቼልሲ ሰማያዊ ማሊያ ነው፣ ያው በሁለቱ ከለር ነው ብዙ ጊዜ አርሰናልና ቼልሲ የሚለዩት እንግዲህ ማን ደምቀውላል? ቀዩ ቀለም ደምቀውላል ወይ ሰማያዊ ቀለም ደምቀውላል? የሚለውን ነገር እንግዲህ በወዱ ጨዋታ የምንመለከት ይሆናል። ለተመልካቾችም አዝናኝ ጨዋታ ይመለከታሉ ብለን ነው እንግዲህ የምንጠብቀው ማለት ነው። እነዚህን የሀገር ውስጥና የውጭ ስፖርት መረጃዎችን እንግዲህ ሰኞ በሚኖረን የኢዜአ ስፖርት የሬዲዮ ፖድካስት ፕሮግራም በስፋት በድረ ዳሰሳ፣ ትንተና የምንመለስባቸው ይሆናል። ተመልካቾቻችን ለዛሬ የነበረን የኢዜአ ስፖርት ፕሮግራም ይህን ይመስል ነበረ። ሳምንት በሌላ ፕሮግራም እስከምንገናኝ ቻውልን። ሳምንት